ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ በያላችሁበት ዳርቻ ሰላማችሁ ብዛሌ። ዛሬም እንደተለመደው ተመልሼላችሁ መጥቻለሁ። ዛሬ ተመልሼ ስመጣ እቺ ዲያብሎስ በስጋ ተመስላ የሆነች ኤቫና ት ማን ተብየዋ ማለት ነው ያኔ የቲክቶክ አዋርድ ለት ጭራሽ በይበልጥ ተንበላጣ መጣች። እንጂ የእሷ መንበላጠጥ የመጀመሪያ አይደለም። የእሷ መንበላጠጥ ከጥንት ከጠዋት ነው። ሙሉ ቪዲዮዋን እንኳን ብታዩት አንድም ከኢትዮጵያ ባህል ጋር የሚሄድ ልብስ አታደርግም። በቃ ፍጹም የኢትዮጵያን አለባበስ የሚቃረን ነገር ነው የምታደርገው። በቃ ኢትዮጵያኖች ኖርማል ሲለብሱ እሷ ገልብጣ ስትፈልግ፣ ኢትዮጵያኖች የሆነ ነገር ሲያደርጉ ያንን ተቃራኒ በቃ አለ አይደለ፣ በቃ ልክ እራሱ ዲያብሎስ እንደሆነች የምታውቁት ይሄ ነው በቃ ዳቪሎስ የፈጣሪን ነገር ተቃራኒ ነው። በቃ ፈጣሪ ሰላም ከፈለገ እሱ ረብሻ ነው። በቃ አላር ልክ እንደዚህ በቃ የኢትዮጵያ በተለይ የኢትዮጵያና የኢትዮጵያ ባህል የሆነ ነገር ተቃራሪ ነው የምታደርገው። በጣም በቃ ተቃራሪ መንገድ ነው የምትጓዘው። ራሱ ዳቪሎስ በስጋ ተመስሉ ናት በቃ። እንጃ ራሱን ሊገልጥበት የሆነ ራሱን ሊገልጥበት ያሰባት ነው የምትመስለው። የሆነ የምታደርጋቸው ነገሮች በሙሉ ማለት በተለይ አለባበስ እንደዛ በልጥጥጥጥ ብር መታ ደግሞ ሶስት ሚሊዮን ነው። ሶስት ቦታ ይቆራርጥሽና በቃ ጭራሽ የምታደርጋቸው ነገሮች ሙሉ ቪዲዮዋ ቢታይ ከዚህም በፊት ብዙዎቻችን እያጨበጨብን፣ እየሳቅን፣ ላይክ እያደረግን፣ ፎሎ እያደረግን ያበረታታናት እዚህ ፍምስና ላይ ያደረስናት እንኳን እየተበላጠጠች መታ ነው እዚህ ፍምስና ላይ የደረሰችው እኛ አበሻ ችግራችን ምንድነው፣ ነው ማይሆን ነገር ጋር ነው፣ ጌጥ ለጌጥ የምንጋፋው የምንሰልፈው እዛ ቦታ ነው። እች ከጠንት ቀጠዋት የምትፖስታቸው ቪዲዮች ጥፋት ነው። በቃ ምንም የኢትዮጵያን ባህል የሚደግፍ ነገር ስታደርግም ስትለብስም ስትራመድም አይታይም። ገባችኋል? ሙሉ ለሙሉ ኢትዮጵያና የኢትዮጵያ ማንነት መቃወምና ማጥፋት ነው የምትፈልገው። ሙሉ ቪዲዮዎቿ ቲክቶክ ላይ ቢታይ ማለት ነው ሙሉ ሙሉ ቪዲዮዎቿ እንደዛ ናቸው። በቃ በቃ ተቃራኒ የሆነ ነገር ነው የምታደርገው። ተቃራኒ የሆነ ማንነት ነው መፍጠር የምትፈልገው። በቃ ከባህሉ ከኢትዮጵያ፣ ከማንነታችን ከሀበሻዊ ማንነት ያፈነገጠ ነገር አንድም ስነግባር ያለው ነገር አታደርግም ማለት ነው። ይሄንን ደግሞ እያደረገች እየሳቀን ቀልድ እየመሰለን እያላገጥን እየሳቀን ዛሬ ድረስ በማበረታታታችን ወደ ስድስት መቶ ምናምን ፎሎወር አላት። ይሄ ሁሉ እኛ ነን እኛ እንደ በግ ሆ እየተባለ ቂጥ ለቂጥ እየተጋፋን የምንሰደብበት ቦታ የማይጠቅመን ቦታ ይህ መንበላ እንዴ ማይሆን ቦታ ምን እናረጋለን እኛ? ራሳት እላይን ሰቅላቸውና በግድ ንውረዱ ብለን እንታገላለን። ራሳችን እላይ ሰቅለን ማለት ነው ባህላችን፣ ማንነታችን፣ ኢትዮጵያዊነታችን እንዲፈርስ የምናደርገው እኛው ራሳችንን ነን። ማይሆን ቦታ ቂጥ ለቂጥ ምን ያጋፋናል? እጅ ልጅ ያፈመስናት ትላንትና ሱሪ ጋር በጣስ አብዳለች። ኖ እያወቀች ነው የምታረገው። ሆም ብላ ነው ራቁቷን የደቹ ቲክቶክ አዋርድ ላይ ሳታስብበት ነው ልብሱ ጠፍቷት ረስታ ነው? ሆም ብላ አቅዳ የተደረገ ነገር ነው። እምነትሽ ምንድን ነው ስትባል? ሶስቱንም እምነት አይወክልም። ይሁን የምትናገራቸው ነገሮች በቀ ድንብርብር ለማድረግ ማህበረሰቡን፣ ለማደናገር፣ ለማደናገጥ ማህበረሰቡ ጭንቅላት ያለውና በጥሞና የሚሰማ የሚሰማውንም አስተውሉ የሚተገብር ማህበረሰብ ነው። አንቺን እሸውጇችም ኦርቶዶክስ ፕሮቴስታንት፣ ሙስሊም የሶስቱን እምነት ተከታይ አይደለሁም አልወክልም ማለች። እንግዲህ ይሄ ከሆነ ኢሉሚናቲ ናት ግዴታ። ስልሳ ስድስት ነው ብላ መናገር የለባትም ኢሉሚናቲ ነሽ ወይ ስልሳ ስድስት አባል ነሽ ወይ እሱ እምነት ነው ወይ የሚባለው? በቃ አባል ነሻ እዛው አባል ነሽ። እምነት አለመባሉ ማወቅሽም ጥሩ። ሲጀመር የዳቢሎስ ተቋሚ የዳቢሎስ ተቋም እምነት ሊባል አይቻልም። ያው እዛው አባልነሽ እምነት አይባልም። ልክ ነሽ እምነት ይባላል እምነት አይባልም፣ ግን አባልነሽ በቃ እዛው ለዳቢሎስ ታዛዥ ነሽ፣ ማስታወቂያ ሰሪ ነሽ። እርግጠኛ ነኝ ሶስት ሚሊዮን ከፍለውሽ ነው እርቃንሽን ሄድሽው። ምክንያቱም ይሄንን ህዝብ ግብረ ሰዶማውያን ነገር አስተምሪ፣ ይህ አለባበስ ኖርማል እንደሆነ እንዲማሩ፣ ኖርማል እንደሆነ እንዲያስቡና ሌላውም እንዲጠቀም ትውልድ እንደዛ እንዲጠፋ ማስተምሪና ማስታወቂያ ልትሰሪላቸው ሶስት ሚሊዮን ከፍላዎች ነው እንጂ የለበሱ አይደለም። ሶስት ሚሊዮን አንቺ ደነዝ ፍልጥ፣ ዳቢሎስ ተመስሎ በቃ ዳቢሎስ በስጋ እየተራመደ በ ይወቅ ተከፍሎች ነው እነሱ ብለሽ በስነ ስርዓት ተናገሪ ታላቅ ማህበረሰቡ ላይ እኔ ቲክቶክ ላይቭ ላይ ራሱ አስገብታችኋት እሷ ከእሷ ጋር ምን መነት አረካለ ይሄ መንበላጠጥ በፍርድም ያስቀጣል ተባላል። አፍንጫን ይዞ ፍርድ ቤት ማቆም ነው በቃ አለባት እጅ ትላንትና፣ ልብስ እየገለበጠች ልብስ የሆነ ከላይ የሚለበሰውን ከታች እየለበሰች ስመጣ ብልጥጥጥ ብላ። ዛሬ አይደለም መንበላጠጧ። በነገራችን ላይ ይሄ በጣም አፈነገጠ፣ ከህግ በላይ ሆነ። ብቻ ኮጣላ እርግታ ቡታንታ ለብሳ መጣች እንጂ፣ ይሄ ዛሬ አይደለም፣ ከጥንት ከጠዋት ቪዲዮቿ ማለት ነው። ከህግና ከባህል የወጣ ነገር ነው። ኢትዮጵያዊ የሆነ ማንነት ቪዲዮ የሰራችው ነገር የለም። ግን ይሄ በጣም ይፋ ወጣ። ይሄ ተንበላጠጠ ገባቸው። በፒኪኒ ፓንት ይሄ ከላይ ምንድን አጎበር የሚመስል ነገር እሱን ስለምንለበሹ ፒኪኒው ብቻ በጣም እንዶ ጃኬት ምላሽ ለ ይሄ ዛሬ ጃኬትም ጣል አድርጋለች። ነገ ጃኬቱ ይወልቃል፣ ታውቃለች። በፒኪኒው ብቻ ጃኬቱም የአንጎበሩ ጣል ያደረገች የጥቁር አጎበር ነገር የሚመስለው ጥላ ነገ መራመዱ አይቀርም፣ በፒኪኒ ብቻ ማለት ነው። ራቁት መሄድ ኖርማል እንደሆነ ይሄ ለሰይጣን ማስታወቂያ እየሰራችሁ እንደሆነ በይፋ ይታወቃል። ልብሱ ሳይሆን 3 ሚሊዮን ያውን አጎበር ያጎበር በነፃ የሚታደሉ አጎበር ነው ብማ ይሄን ሶስት ሚሊዮን አይደለም በነፃ የሚታደሉ ህዝብ ይወስደዋል ስታስብ ሶስት ሚሊዮን ከፍለው ማስታወቂያ እየሰራው ነው ወይ ቀሉ ምናቴዎች ወይም ወይንም ስድስት ስልሳ ስድስት አባል ዳቢሎስ ራሳቸው ገብረ ሰዶማውያን ማስታወቂያ እንድሰራ አግዘውኝ ነው ማለት ትችያለሽ። እሱ ያስኬዳል። እሱም ያሳምናል። እኔ ላይቭ ላይ ራሱ ገብታ እንደዛ ስታላግት በግድ የም በቃ ለማወጣጣት እንዲ አይምሮ አንጠብቃችሁ እሷ የማህበረሰቡን አይምሮ አልጠብቅ ብላ ይቅርታ አላረግም፣ ምንም አላጠፋው፣ የሁሉንም እምነት ተከታይም አደለው ብላ እንደዛ ስታላግት እናንተ ሪስፔክቷን ለመጠበቅ የምታደረጉት ነገር ልክ ጎነሽ፣ መብትሽ ነው። የማመን መብቷ አይደለም። ኢትዮጵያ ውስጥ ዳቢሎስ አይከበርም። ኢትዮጵያ እምነት ያላት ሀገር ናት። ባህል ያላት ነገር ናት። ወግ ስርዓት ያለበት ሀገር ነው። እንደሱ አይነት መንበላጠጡ የሚንበላጠጠው እየገረዘችና እየመዘለገች ታስተካክላለች ነው። ምንም መለማመጥ፣ ይሄ ሽሩሩ እያላችሁ እንድታውጣጣ ማድረግ ራሱ አይጠበቅባችሁ። አፍንጫዋን ይዛችሁ ፍርድ ቤት ማቆም መቻል እች፣ ለነጋር ለም ለኢትዮጵያ ያሉ እናቶች አባቶች እችን ለፍርድ ማቅረብ አለባቸው። ነገ የሚመጣው ትውልድስ ስንዴ እ ከዚች ትናንሾቹ ምድር ቢስ የሚማሩት ይህን ቲክቶክ አዋርድ እኮ ያላየ ትውልድ የለም። ነብስ ያወቀስ እሺ፣ የሚጠቅመው የሚጠቅመውን እየመረጠ ይኖራል ይባላል። እማያውቀውስ ነብስ ያላወቀውስ ይ አብ ያለባበሳ በኢትዮጵያ ውስጥ ኖርማል ነው ተብሎ ነው የሚወሰደው። ይገባችኋል? በልጠጥ ብላለች እኮ እንደ ጡት ማሳጃ እንኳን ጣላት ታሪግ ይሄ በቃ ስጀመር ይሄ ተሳስታ ያደረገችው ነገር እንደሆነ አትቀበሉ። በቃ ለመጠየቃው ምን ይጠየቃል? ምንም የሚጠይቅ ነገር የለም። ሆም ብላ ቅራ ፕላና ወጣ ሶስት ሚሊዮን ከፍዬ ገዝቼ ነው ዘንጬ መጣት እያለች ሷን ዘንጬ ልቁልስ ሶስት ሚሊዮን ተከፍሎኝ ማስታወቂያ ልሰራ ኖር ቃል ነው የመጣው ማለት ያለች ምን ለበሽ ነው ገላሽንም? ሶስት መቶ ከፍለሽ ነው ራቁትሽን ለመሆን ራሱ ሶስት ሚሊዮን ከፍለሽ ነው ራቁትሽን ለመሆን ራሱ የመጣሽ እንደዚህ መንበላጣት ከኢትዮጵያ ባህል ይወጣ። ማንነት ሲኖር ልንገርዝ ይገባል። ነገ በቃ ጋጦጥ የሆነች ሀገር ነው የምትሆነው። የምሪን አሁንም አጨራሽ ሀገራችን ላይ ስልሳ ስድስት መጣ ሰይጣን መጣ። የግብረ ሰዶዊ ወንድ ለወንድ ሴት ለሴት የሚባለው ነገር በዜና ነበረ የምንሰማው። በታሪክ ኢትዮጵያ ውስጥ ኢትዮጵያ ውስጥ በይፋ እየታየ ማስታወቂያው በይፋ እየተለጠፈ በየፌስቡክ ታግ እየተደረገ ያየን ነው አይደ ባይለ አብራታችን በዝና የሚሰማ ነበረ እኮ እንደ ታሪክ የሚወራ ነገር በአካል እየሆነ እያየ ነው ገባቸዋል። ይህን ነገር ደግሞ መቃወም የሚችለው መላው ኢትዮጵያውያን አንድ ስንሆን ነው። አበሻነታችንን፣ ኩራታችንን፣ ባህላችንን ስንጠብቅ ነው። እንደዚህ አይነት ሰው መገረዝ አለበት። እችን ያየ ትውልድ ነፍስ ያላወቀ ያላገናዘበ ኖርማል ነው ተብሎ ነው የሚወሰደው። ታቃችን እርቃን ሄድ ኖርማል ይሆናል ነገር ስለዛ መመዝለግና መቆንጠጥ አለባት፣ መቀጣት አለባት። እች እንደው በህግ መቀጣት በስር መቀጣት አለባት። ልክ እንደተባለው እንደሚያስቀጣም ያስቀጣል። እንደተባለችው መቀጣት አለባት። ግን ቲክቶክ አዋርድ ግቢ ውስጥ አላስገባም ብለዋት ነበረ። ይሄ ራሱ አንድ ነገር ነው። በቃ ይሄ ራሱ አንድ ኢትዮጵያዊነታችሁን መታደግ መቻላችሁ ነው። እንደዚህ አላስገባም ብቻ አይደለም ያለታውን፣ ነበር አንጠልጥሎ ፍርድ ቤት ማቅረብ እንደዛ የእውነት እኔ እኔ አንቺ ለሰውነትሽ እንኳን ክብር የለሽም። ሰው መሆንሽ ሰው መሆን ሰው ሆኖ መፈጠር ራሱ ከይ ነው ሪስፔክት አለ በቃ ከበሬ ገባዋል። ሰው ሆኖ መፈጠር ራሱ እንደን ሰሳርለን እናገናዝባለን የሚጠቅመንን የማይጠቅመንን ለይተን ሰነፍ ከምርቱ ለይተን እንድንጠቀም እኮ ነው የሚጠቅመንን ለይተን እንድናወጣ የማይጠቅመንን እንድናውቅ እኮ ነው ሰው ሆነን የተፈጠርነው። እኔ ምን አይነት ዘመን ላይ እንደደረስን አላውቅም። ምን አይነት ረ በመድሃን ግራ የሚያጋባ ሁኔታ ውስጥ ነው ያለነው። ግን ሁላችንም መላው ኢትዮጵያን ይሄ ምን አገባኝ ይሄ ምን አገባኝ ሳይባል ሁላችንም ልንቃወም የሚገባ ነው። እቺ ልጅ የዛሬ ብቻ ሳይሆን እቺ አንድ ሰተታት እናት እችን አንድ ሰተታት እናርማት የምትባል አለችም ከጥንት ከጠዋት ቪዲዮቿ የምታየው ከኢትዮጵያ ማንነት ያፈነገጠ ነው። ዛሬ ኢፋ ወጣች፣ ዛሬ ከልክ ያለፈ ጋጠ ወጥ ሁኔታ ላይ ደረሰች እንጂ ከመጀመሪያውም ጀምሮ የምታደርጋቸው የምትለብሳቸው ከባህል አንፃር ከአበሻ አንፃር በጣም ተቃራኒ ነገር ነው የምታደርገው። በቃ እና ልንቃወማት ይገባል። ደብዛዋን ልናጠፋት ይገባል። በተለይ የእሷን ቲክቶክ የምትከተሉ ሰዎች፣ እዛ ቂጥ ለቂጥ የምትጋፉ ሰዎች፣ ኧረ የማይጠቅመን ቦታ ቂጥ ለቂጥ አንጋፋ ማይበጀንን ነገር አይበጀንም። ፎሎ የሚያደርገውን ራሱ መቃወም አለባቸው። እዛ ላይ ገብታ ምናምን ቂጥ ለቂጥ መጋፋት እዛ ኮሜንት ለመጻፍ ተው፣ አበሻውያን ንቁ። የሚጠቅመን ቦታ ላይ እንሰለፍ። የሚጠጥቅም የሚሰጠን ቦታ ላይ ቂጥ ለቂጥ ንጋፋ፣ ትምህርት ሊሆነን የሚችል ነገር ላይ። አሁን እሷ በቃ በእሷ ቤት በቃ ጥሩ ነገር ነው ያደረገችው። ወይ ሶስት ሚሊዮን ለብሳ መጣች፣ ወይ እንዴት አባቱ የሚያማልል ብራንድ ለብሳለች። ራቁታ መሆኑ እንዴት ታማልላለች! እቺ ዘንዶ፣ ዘንዶ ነው የምትመስለው ብቻ እኔ ይሄ ማለት ነው ማለት አልችልም። ብቻ እንደዚ ነገሮች መቃወም አለበት፣ እዛ ቦታ ላለማየት እቺ ህዝብ ህዝብ እንዲያያት ነው አይደል? ወጣችሁ። ህዝብ ደግሞ ቼክ ማድረግ የለበትም። እቺ ነው የሷን ቪዲዮ ቼክ ማድረግ የለበትም። ገባችሁ። መነገር አለባት በቃ መማር አለባት። ጥሩ ነገር ባለመስራቷ እንደተጠላች ማወቅ አለባት በቃ እንደተገለለች ማወቅ አለባት። አሁን ህዝቡ ምንድነው ችግሩ? ለመፈመስ ብሎ ራሱ ማይሆን ነገር እያደረገ ነው። ገባችሁ? ለመፈመስ ብሎ ምክንያቱም የእኛ የሀበሻ ችግሩ ምንድነው? ጥሩ ነገር አይማ፣ የሚጠቅም ነገር አይማ፣ የማይሆን ነገር ላይ ነው ስንሰለፍ፣ ስንጋፋ፣ ኮሜንቱ፣ ጊፍቱ። ይሄ ነው ችግራችን፣ ይሄ ነው የሚያሰድበን፣ ይሄ ነው ክብር የሚያሳጣን፣ ይሄ ነው ማንነታችን። ከማንነታችን እየወጣን እየወጣል የሚያደርጋል። ለመፈመስ ሲባል ከማንነታችን እናፈነግጣለን። ገባቸ ይሄ ነው እና ይህን ነገር ልንቃወም ይገባል። እንደዚህ አይነት ቦታ ላንብቃል፣ ባለመገኘት ማንነታችን፣ ባህላችን ልናስጠብቅ ይገባል ማለት ነው። ወዳለው ሰላማችሁ ብዛልኝ ከኔጋቸው ብያለሁ። ልንቃወማት ይገባል።